ያስመረመሩት ምን የተረገምሽ እጉም እስኪ ደጋግሚ። ምንድን ነው ያልሽው? አይደለም እማዬ፣ ሰላም አድርጎ መቀመጥ አልችልም። በቃ አንቺ እውነት ከኔ ማህፀን እንደወጣሽ? እማዬ ምን አጠፋው? ይልቁንስ በቃ ውጤቱን ይሁን። ስለ ትዳርና ባሽ የምታውቂው ነገር አለና ጨርሶ አስቤው የማላውቀው ነገር። አቤጌል የማይደፈረውን በመድፈሯ እናትየዋ ወደ ከባድ ጸብ ውስጥ ገብተዋል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ እንዴት አላችሁ? ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆን በትህትና ጠይቃለሁ። ዛሬ ዳጣ ድራማ ላይ ምን ተፈጠረ? እናትየዋስ በስተመጨረሻ ምን አደረጉ? ተከታተሉን። ወይዘሮ ማርታ አቶ ደረጀን የዲኤንኤ ምርመራ የት እንደሚካሄድና የት እንደሚሆነ ይጠይቁታል። አቶ ደረጀም እየተርበተበተና እየተንቀጠቀጠ ቆይ ለምን ፈለግሽው? ቆይ ምንድን ነው ይላታል። ወይዘሮ ማርታም ቆይ ምን አበሳጨ? እኔ ኮ ጠየኩ እንጂ ምንም አላደረግኩም። ስለዚህ ለምን ተበሳጨ? ቆይ ግን ደረጀ ከቅርብ ጊዜ ወዲህ እያየው ያለው ነገር ደስ እያለኝ አይደለም ስለ ዲኤንኤ ስጠይቅህ ለምንድን ነው የምትደናገጠው ትለዋለች እሱም አይ መደናገጥ ሳይሆን በቃ እንዲሁ ነው ይላታል እሷም በል ተኛ ብላለች ተኛ ስትል ቆይ ሰውን እሳት ላይ ጥዶ እንዴት ነው መተኛት ይላታል ይህኔ ነበር እጅግ በጣም የደነገጠችው ምን ማለት ነው እሳት ላይ ጥዶ ማለት እኔ ኮ ዲኤንኤ ምርመራ ጠየኩኝ እንጂ ሌላ ነገር አልጠየኩም ትላለች ታዲያ አቶ ደረጀም አይደለም ይኸውልሽ ማርቲ ልጃሽ እንደሆነ ግራ ገብቶኛል። እንዴት የደህነይን ምርመራ ልትቻልሽ፣ ለማንኛውም ግን ልጆች ይህን ከሰሙ በጣም በጣም ይደነገጣሉ። ስለዚህ እባክሽ ድጋሚ እንደዚ አይነት ነገር ባታነሽ ይላታል። ወይዘሮ ማርታም ግራ እየተጋባች እሽ በቃ ብላ ዘወር ብላ ትተኛለች። ነገር ግን ጥያቄ ሳይፈጥርባት አልቀረም። በሀሳብ ማህበል ተውጣለች። ቆይ ግን ደረጀ ለምን እንደዚህ ሆነ የምትል ትመስላለች። አቶ ደረጀም የማርታ ሀሳብ ግራ ቢያጋባው ወይ ፈጣሪ እያለም ይመስላል። ሰማይ ሰማዩን፣ ግድግዳ ግድግዳውን እየቃኘ ግራ ተጋብቷል። እንቅልፍ ውሰደኝ ቢለውም እምቢ ብሎታል። ውሃ እንደ ስሟ ቀናነት የተሞላት ልብ ያላት ልጅ ናት። ታዲያ ሶፋ ላይ ቁጭ ብላም እየተጫወተችው የነበረችበት ቅጽበት አበጌለሽ ትመጣለች። ታዲያ አበጌልሽም ጥቅም ስትፈልግ ውሃን ትፈልጋታለች። ውሃ ግን ሁሉንም ሰው ልክ ለድሃና ለሀብታም ሳያዳላ እንደሚጠጣው ውሃ ናት። ሁሉንም በፍቅር ትወዳለች። የኔ ቆንጆ ወት አበጌል ብላ ልታቅፋት ስትል ይውልሽ ትውጅኛለሽ? ትላታለች። አዎ በጣም ነው ሞወደሽ ስትላትም፣ እሺ ምቶጅኝ ከሆነ ሂጅና ናታን ከማንጋ እንደሆነ አጣሪ፣ ነገር ግን እንዳትናገሪ እሷ ልካይኔ ደግሞ እንዳት ትላታለች። እሺ ብላም ልታጣራ ወደ ናታን ጋር ታመራለች። ነገር ግን ናታን በስራ ጠጠምዶ መጽሐፎቹን እያጸዳ ነበር። እጅግ አብዝቶ የሚወደው ናታን መጽሐፍቶቹን እያጸዳ እየደረደረ መግባት ይቻላል ናታን አለችው ውሃ። ፈገግ ብሎም በፈገግታ አዎ ግቢ ይላታል። ገብታም አልጋ ላይ ቆጭ ብላ እን ነበር ያለችው እኔ ምልህ ናታን ቆይ ግን ለምንድን ነው ቤት ያልወጣሁ ዛሬ? ትለዋለች አይ ምንም ስራ ይሽኗ። ምን ሆነሽ ነው? ለምን መጣሽ ብቻህን? ለምንድን ነው ብቻህን ይሆን ከው? ትለዋለች እንዴ አታይም እንዴ ይሁን ለሰው እያለ ይላታል። ውሃ ቀናነቷ ስለበዛ ዙሪያ ገቡን እየተመለከተች የት አለ አንድ ሰውም የለም ማለችው። አይ ጥሩ በቃ አይ ውሃ እኔ እኮ እንደ ስምሽ ግርም የሚል ልብ ነው ያለሽ ይላታል። እሷም እየተገረመች እኔ ምልህ ምን ልታረጊ መጣሽ ግን ይላታል። አይ እኔማ አቤጌል ማን አብሮት እንዳለ ጠይቂ ስላለችኝ ላይክ ነው የመጣ። አቤጌል ናት ያለችሽ? ምን ብላ ነው ሲላትም፣ ዳጣ አብራው ከሆነች ሂጅና ጠይቂ ብላኝ ነው አለችው። እኮ ግን እንዳትናገሪ ብላች ነበር አይደል? ይላታል እየደነገጠች አዎ ብላኝ ነበር። ለማንኛውም ግን ማንም የለም ብለሽ ንገሪያት። ደግሞ ናታን ብሎኛል እንዳቴ፣ ስለ ዳጣም እንዳትናገሪ። ዳጣ እኮ ናፍቃኛለች አለችው። እሱማ እኔም ናፍቃኛለች ይላታል። ናፍቃለች አይደል? ናፍቃኛለች ደግሞ ይሄን ሂደች ነገርያት አሉ ይላታል። እሷም በቀናነት ተመልክተው አይ አልናገርም ብላ ተነስታ ትወጣለች። ታዲያ ተነስታ ስትወጣም እናታቸው ከስራ ውላ ወደ ቤቷ ተመልሳለች። አቤጌል ሶፋ ላይ ቁጭ ብላ ፍልቅልቅ እያለች ነው። ምክንያቱም ስልክ ደውላ የዴኔን ምርመራ ጳውሎስ ሆስፒታል ልታደርግ እንደሆነ አንድ ጓደኛዋ ነግረዋለች። ታዲያ በሀሳቡም ስለተስማማላት በደስታ ልቧ ተውጧል። ዛሬ የዳታን ጉድ አፈሏለሁ የሚል ልቧ በሀሴት እየዘለለ ነው። እናትየዋ ስትፍለቀለቅ ሳያት የኔ ውድ ልጅ ጨረቃዬ፣ ዛሬ ደግሞ ደስተኛ ሆነሻል ይሏታል። አው ደስተኛ ነኝ እማዬ። ግን ምን አግኝተሽ ነው ብለውን ሲጠይቅ፣ አይ ምንም አላገኘውም ግን ደስተኛ ነኝ የኔ እናት። እንዴት ዋልችልኝ? ግን እኮ እማዬ ገንዘብ ትናንትና የሰጠሽኝ ለመፈልገው ነገር አልበቃኝም። ለምንድን ነበር ገንዘቡን የፈለግሽው? ብለው እናት ይጠይቃሉ። አይ እነግርሻለሁ፣ ግን ሰርፕራይዝ ነው የሚያደርግሽ፣ ያልጠበቅሽው ነገር ነው የሚሆን ትላለች። ይህን ጊዜ እናት አይ ይሄ የዘንድሮ ልጆች አባብላችሁ መቀበል የምትፈልጉት ገንዘብ ነው አይደለ? ለማንኛውም ምትወጅኝ ከሆነ ሰርፕራይዝ ልታረጊኝ ከፈለግሽ ገንዘቡን ለምን እንደፈለግሽው ንገሪ እሱ ብቻ ይበቃኛል ትላለች እናት ይህንን የሰማቸው አበጌል አይ አሁን አይደለም ቆይቼ ነው የምነግርሽ ትላለች ውሃ ድንገት ስትመጣ እናቷ አጠገብ መቀመጥ ትፈልጋለች ና አበጌል የኔ ውድ እህት ተነሽልኝ ትላታለች አበጌልም ለራሷ ጥቅም ስትል እንደላከቻ ታውቃለች፣ እና ሳትወድ በግዷ መቀመጫውን ትለቅላታለች። ናታን ከማን ጋር ነው ብላ ስጠይቃትም ከማንም ጋር አይደለም ትላታለች። ታዲያ ከትንሽ ደቂቃ በኋላ እናትየው ምን ሆናችሁ ነው እንደዚህ የምታወሩት? ለምንድን ነው ናታን? ግን ለምን እንደዚህ አላችሁ? ለምን ሄኔ ልጅ ለምንድን ነው ዳጣ ወጣ ስትል ሂደሽ ካጠገቡ ነሽ ጠደፍ ጠደፍ ማታደርጊ ምን ሆነሽ ነው ትላታለች እናት እናት እሷ በፈለገችው የሚሆንላት ይመስል ወንድ ልጅ ልቦ ነው ካልፈለገ ምንም እንደሆነ እያወቀች ነገር ግን ልጇን ሂዳ እንድትጋብዘውና ወደ ፍቅር አለም እንድታስገባው ነበር ፍላጎቷ ዳጣ ኮ ሌላ ፍቅረኛ አላት ለዛም አልመጣችም ብላ ለእናቷ ትናገራለች እሷ ሆን ብላ እናቷ እንዲጠሏትና ዳጣን እዚህ ቤት እንዳትመጣ እንዲያደርጉላት ነበር ፍላጎቷ እናት ግን በቃ እንኳንም አፈቀረች ይህን አደል እንዲህ የምትፈልጊው አንቺ፣ ዋናው ነገር ከናታን መራቋ ነው ይላሉ። እሱማ ልክ ነሽ፣ ግን ደግሞ እዚህ ሰፈር እየመጣ ፍቅረኛዋ ትላለች። ልጄን እንዳታበላሽብኝ እንጂ ሌላ ነገር ችግር የለውም ትላለች እናት። በሀሳባቸውም ተስማምተው ለትንሽ ደቂቃ በፍቅር ቁጭ ማለት የማይችሉት ውሀና አበጌል ይጣላሉ። ወዲያውኑ እናት ብርር ብለው ከዚህ ቤት ባልመጣ ይሻለኛል፣ ቆይ ከልጅነት ስታውቀት የእናንተ ጸምን ይሉታል። ለማንኛውም ተነሽና ሻይ አፊልኝ ብለው እናት ልጃቸው ሻይ እንድታፈላ ያዟታል። ተነስታም ሻይ ልታፈላ ሄዳለች። ሻዩን ግን ጥዳ ስልክ ነበር የምታወራው። የምትወዳውና የሚያፈቅራት ልጅ ነበረ። እሱ ልጅም ዲኤንኤ እንምርመረው እንዲያግዛትና ብር እንዲያበድራት ታይቀዋለች። እሺ ብሎ በሀሳቧ ተስማምቶ ቶሎ እየተጣደፈች የታዘዘችውን ነገር ጨርሳ ወደ ውጫ መራች ታዲያ ውጭ ስት ወጣም ናታን አባቱ ደረጀ መጽሐፍ አንጣልኝ ብሎ አዞት ስለነበር ውጭ ላይ ወጥቶ መጽሐፍ ፍለጋ ጓደኛው ጋር ሊያመጣ ሂዶ ነበር። መንገድ ላይ ያገኛታል። አቤጌል ልቧ ተፍለቅልቋል። ጥርሷም እንደዚሁ እየተፈለቀለቀ ነው። ቆይ ግን ዛሬ ምን አግኝተች ነው? ሰላም ነው ብሎ ሰላም ይላታል። በቃ ደስ የሚል ነገር አግኝቻለሁ። ደግሞ አንተን ስላገኘው ደስ ብሎኛል። ስለ ዜና ማኪያቶ ጋብዘኝ ብላ ካፌ ይዘው ትሄዳለች። ጋበዛትም ነገር ግን ስለ ዳጣ ክፋት እያወራች ትንሽ ረበሸችው። ይኸውልሽ ዳጣ አንቺ እንደምታስቢያት አይነት ሴት አይደለችም፣ የዋህና መልካም ሴት ናት። እኔ ስለ አንቺ ክፉ ማውራትም መጥፎ ነገር መናገር አልፈልግም። ስለዚህ እባክሽን ተይኝ ይላታል። እሷ ግን አይገባህም አደል አለችው። ኮካ አልገባኝ ይህ ውድድር ብና የማይገባኝ ይሻለኛል ሆን ብዬ እንዳልገባኝ ይሆናል ስለዚህ ለዛ ነው ዳጣን ግን ታያት ይላታል ቆይ ግን ሁላችሁንም ምን አስነክታችሁ ነው ከዛ ሁሉ ቤት እኔ ብቻ ነኝ እሷን ሁሉ ነገሯን ያወኩባት እናንተ ተሳስታችኋል ስትለው አምስት ሰው ትክክል ከሆነ ስለዚህ አንድ ሰው ደግሞ ተሳስቷል ማለት ነው እና እንደ ፈለግሽ መወሰን ትችያለሽ ይላታል በያሁን ለማንኛውም እኔ መሄድ እፈልጋለሁ ሲላት ሂሳብ ከፍለውም ተነስተው ይወጣሉ በሌላ በኩል እናቷ ነፋቂ የሆነችው ዳጣ በሆነ ባልሆነው ሰላም ስር መወሸቅ እንትፈልጋለች። እናት እናት ጠረኗ ይሸታታል። ታዲያ ዛሬም ጸጉሯን መሰራት ባትፈልግ እንኳን ሰላም እየጸጉሬን ስድኝ ብላ ሄዳ ከስሯ ሽውጥ ብላለች። ሰላምም ጸጉሯን እየፈታች እየሰራች ከትንሽ ደቂቃ በኋላ እኔ እኮ እንድፈችኝ ይፈልጋለሁ ግን አንጅ ጋ መጥቼ የተሰራውት በስርሽ ቁጭ ማለት ስለምፈልግ ነው ትላታለች። ሰላም ደስ ይለኛል እኮ የኔ ወድ አለቻት። ታዲያ ጸጉሯንም የሰራችው መልሳ ትፈታላታለች። ግን እናትሽ አትሰራሽም ነበር እንዴ? ስትላት እናቴ እናቴማ ብላ ካፏ ላይ ዝም ብላ እንደገና ማንም ላለማውጣት ፈራች። ታዲያ ሰላምም ልታጣራ ፈልጋ ቆይ እናትሽን አታውቂያትም እንዴ? ትላታለች። አይ አይደለም፣ ታሪኩ ብዙ ነው ሰላምዬ፣ ሌላ ጊዜ እነግርሻለሁ። ለማንኛውም አሁን ተይው ትላታለች። ለማንኛውም ናታንም ይውልሽ ይህንን ልበ ሙሉነትሽን ወዶልሻል። ደግሞ ምርጫ ላይ ተጠንቀቂ ልብሶችሽን ሁሉ፣ ነገሮችሽን ናታን ይወድልሻል የትም ይመቸዋለሽ አለቻት። ታዲያ ዳጣም እኔም እኮ ይመቸኛል እኮ አየሽ፣ እሱም ትመቸዋለሽ ስለዚህ ምርጫዎችሽን ይወድልሻል ትላታለች። ፈገግም ብላ ወደ ውስጥ ወደ እህቶቿ ትገባለች። እህቶቿም ጋር ትንሽ ጌም ስትጨዋወት ቆይታ ከትንሽ ዴቃ በኋላ ናታን ይመጣል። ናታንም መጥቶ ሶፋ ላይ ቁጭ ብለው፣ ውሃም ስልኳን ይዛ ናታንም ስልኩን ይዞ እሷን እንደ ድመት ወዲያና ወዲያ አይኖቿን እያንከራተተች ብትመለከታቸው ሰውን አፈቃድ ዳጣ አንድም የሚያወራት ሰው ታጣለች። አረ በእናታቸው አውሩኝ እኔ በጣም ይጨንቀኛል ብላ ተማጸነቻቸው። ማንም ግን ጆሮ ሊሰጣት አልፈለገም። ዘመኑ በቴክኖሎጂ ተወጣጥሯል እና የሰው ልጅ ከሰው ጋር ማውራት ትቶ ከስልኩ ጋር ሆኗል። ታዲያ ዳጣም እንደዚህ አይነት ነገር ገጥሟታል። ተነስታም ስልኩን ቀማቻቸውና ቆይ ግን አውሩኝ እያልኳቸው ለምንድን ነው የማታወሪኝ? ትላለች እነሱም ስራ ይዤ እኮ ነው ይላታልናታን ውሃም ጌም እየተጫወትክኖ ነው ለምን አቋረጥሽ ትላታለች። እኔ እኮ ሰው ማውራት እፈልጋለሁ ለምንድን ነው እንደዚህ የምትሆኑ? ብላ የሰውራቧን ራቧን ገለጸችላቸው። የተረዷትም ይመስላሉ። በሌላ በኩል እናት አልጋቸው ላይ ቁጭ ብለው ስራቸውን እየሰሩ ነው። ታዲያ ላፕቶፓቸውን እየነካኩ በነበሩበት ቅጽበት አበጌል ትመጣለች። አበጌል ከዋለችበት ፍንድቅጥቅ ብላ የማለዳ ፀሐይ መስላን የመጣችው ታዲያ እናት ደስቷን ሲመለከቱ ይህኔ ውድ ልጅ በጣም ደስተኛ ሆነሻል፣ ግን ደግሞ ፊትሽ ተቋቁሯል። ምን ሆነሽ ነው? ውጭ ላይ በጣም ቆየሽ፣ ሰሞኑን ወጣ ወጣ ማለት ተሻል ምን ሆነሽ ነው? አቤጌል የኔ ማላቆ የተፈጠረ ነገር ካለ ነገርኝ ልጄ ይሏታል። አይ ምንም የለም አማቄ፣ ዛሬ ግን የሆነ ነገር ልነግርሽ ነው። ሰርፕራይዝ ነው ማረግሽ። ይቺ ዳጣ ከዚህ በኋላ እዚህ ቤት እኮ ለምንድን ነው ገዳጣ ራስ ግን እማትወርጁ ልጄ፣ ለምንድን ነው እሷን የማታያትና ራስሽ የማትመለከችው ትኩረት ራሱ ላይ ለምንድነው የማታረጊው? ብለው እናትም ይቆጣሉ። ታዲያ እሷም እሽም እማዬ ለማንኛውም ከዚህ በኋላ የአስዩን ሳታደሜ እንዳትለቂ ብለሽኛል፣ ነበር አሁን ግን እውነት ልነግርሽ ነው ትላታለች። እናትም እሽ ንገሪኝ የኔ ውድ ልጅ ምንድን ነው ብለው ይጠይቃሉ። ታዲያ አቤጌልሽ ልሽም ይዘው የነበረውን ወረቀት አውጥታ እማዬ አትቆጭኝም አይደል አለች። አረ እኔ አልቆጣሽም ምንድን ነው ምንድን ነው ምን ልትነግሪኝ ነው ትላለች። ማዬ የዳጣንና የአባዬን ብላ ስትርበተበት እጇ ሁሉ ሲንቀጠቀጥ ምንድን ነው ዳጣና አባዬ ምን ሆኑ ደረጀ ምን ሆነ አመጣለሁ ብሎሻል አደለ አለቻት አይ አሁን እንኳን ትንሽ አረፍዳለሁ ብሎኛል ብላ እናት መልስ ስትሰጥ እሽ ማዬ ነገር ግን እንዳትቆጨኝ አትቆጨኝም አይደል አለች ደጋግማ አልቆጣሽም ወደ ጉዳይሽ ግቢ ስትላት ደረጀን እና ዳጣን ምርመራ እንዳደረገችና ዴኔን ውጤቱን ዛ እንደመጣች ትነግራታለች ታዲያ እናትም ይህን ጊዜ አራስ ነብር ትሆናለች። ተነስታም አንገቷን ታንቃትና በጥፊ እያጋጨች ቆይ እንዴት ብደፍርኝ ነው እንደ ፎከርሻ አደረግሹ ማለት ነው? ቆይ ለምን ይሄ ሁሉ አስፈለገሽ? አቤጌል የማላቀሽ ልጅ እየሆንሽብኝ ነው። ነገር ግን አንቺን እኔ ነኝ ወይ ያሳደግኩሽ? ብላ እናትም ወዲያና ወዲህ የዚህኛው ፊቷ እስኪዞር የዛኛውም እስኪዞር በጥፊ ትላታለች። ታዲያ የደረሱልኝ ጥሪም ናታ እናታን እያለች አቤጌል ትጣራለች። በጣም ጭንቀት ውስጥ ገባች። ታዲያ ናታን ይህን ድምፅ ሲሰማ ምን ተፈጠረ ብሎ እየተሯሯጠ ሲመጣ ዳጣም ተከትለው ትመጣለች። ነገር ግን ጠረጴዛ ላይ የዴኔን ምርመራ ወረቀቱ ነበር። እናትየው አቤጌልን አንገቷን አንቀው ይዘዋታል። ታዲያ ናታን ይህንን ሲመለከት እናትና ልጅን አላቆ እናትዋ ጎን ቆመ። እናትየዋን ምንድን ነው የተፈጠረ ብሎ ለመጠየቅም ግራ ተጋብቷል። ሁሉም ግራ ተጋብቶ ቤቱ ግራ በመጋባት ውስጥ ተውጧል። ወረቀቱ ጠረጴዛ ላይ ቁጭ ብሏል። እውን የዲ ኤን ኤ ምርመራው ተከፍቶ ሲታይ የአቶ ደረጀና የዳጣ ምርመራ ይሆን ወይስ በውስጡ ሌላ ይኖር ይሆን? ወይዘሮ ማርታስ ይህን የዲ ኤን ኤ ምርመራ ሲያውቁ ምን ይወጣቸው ይሆን? አቶ ደረጀስ ወደ ቤታቸው ሲመለሱ የሚጠብቃቸው ነገር ምን ይሆን? በቀጣይ ክፍሉ የምንመለከተው ይሆናል። ጤና ይስጥልን።